አርቲስት መስከረም አበራ በሚገርም ሁኔታና በትላልቅ ሰዎች አንጋፋ በሆኑ ሰዎች ሽማግሌ ተላከላት። አርቲስት መስከረም አበራ እንደምናውቃት በጣም በፊልም ልዩ ተሰጦ ካላቸው ሰዎች መካከል አንዷ ናት። ሁሉንም ገጸ ባህሪያት የምትላበስ ና ሁሉንም ነገር የሚያምርባት አርቲስት ነች። አርቲስት መስከረም አበራ የዋህና ሰው ወዳጅ እንደሆነችም ይነገርላታል። አርቲስት መስከረም አበራ በአርቲስትም ሌላ ገጸ ባህሪ፣ በትያትርም ሌላ ገጸ ባህሪ የምትላበስ ጎበዝና ጀግና አርቲስት ነች። አርቲስት መስከረም አበራ እንደምናውቃት እጅግ የሚገርም እና የሚያንጓጓ የፊልም ስራዋን እና ድንቅ ችሎታዋን አሳይታለች። ብዙሀን በብዙ ኢትዮጵያውያን በጣም ያደንቋታል። ወጣት አርቲስት መስከረም አበራ እንደምናውቃት በበስንቱ ድራማም ሂሩት ምንተስኖት በማለት ትታወቃለች። ሂሩት ብንተስኖት በማለት እየሰራች እያለ ግማሾቻችሁ የግማሾችም የበስንቱ ሚስት ናት በማለት እውነታውን አላወቁም። አንዳንዶች ደግሞ የልጆች እናት ናት የምትመስለው እያሉም እውነታው ግን ከሁሉም አይደለችም። ብዙዎች ደግሞ እችን ጀግና አርቲስት ገና አላገባችም በማለት ሰርጓን በጉጉት የሚጠብቁ አሉ። ብዙዎች ደግሞ እችን አርቲስት አግብታለች፣ ወልዳለች በማለትም በብዙ ሚዲያ ላይ ሲዘዋወር ቆይቷል። የፍቅር አጋሯ ማን ነው የሚሉ ሰዎችም እንደነበሩ ይነገራል። እንግዲህ አርቲስት መስከረም አበራ በአሁኑ ሰዓት ሽምግልና ተልኮላት በጣም በሚገርም ሁኔታ ፕሮግራምም ያካሄደች አርቲስት ነች። አርቲስት መስከረም አበራ ባህሏንና ወጓን በመጠበቅ ከሰርግ የሚበልጥ የሽምግልና ፕሮግራሞችን አድርጋለች። በዚህ ፕሮግራም የበስንቱ ድራማ ተዋናዮችም በሚገርም ሁኔታና ባልጠበቀችው ነገር ሰርፕራይዝ አድርገዋታል። እንግዲህ እንደምናውቀው በተለያዩ ሚዲያ ላይ የአርቲስት መስከረም አበራ ቀለበት ከሆነ በኋላ ውሸት ነው፣ እውነት ነው በማለት ብዙዎች ሲዘዋወር ቆይተዋል። ነገር ግን አርቲስት መስከረም አበራ ይሄን ሁሉ ተቋቁማ ለሽምግልና በቅታለች። ሽምግልናውም በጣም ደስ የሚልና ለሁሉም ትምህርት የሚሆን ስርዓት ያለው የሽምግልና ስርዓት ነው። አርቲስት መስከረም አበራ በጣም የሚደነቅላትና የምትገርም አርቲስት ነች። እንግዲህ ሁሉም ሰው የመቼም አርቲስት መስከረም አበራን የማውቃት ሰው አለ ብዬ አልገምትም። እቺ ጨዋና ሳቋና ፈገግታዋ የማትጠገብ መስከረም አርቲስት መስከረም በጣም በብዙዎች ጉጉትን ያደረሰች፣ በጣም በብዙዎች ተወዳጅነትን ያተረፈች በቲያትር ሌላ ገጸ ባህሪ፣ በፊልምም ሌላ ገጸ ባህሪ እየተላበሰች ልዩ ተሰጦ የተሰጣትን በአካል ወይም ደግሞ በድርጊት በመገልጽ ለሁሉም ተደራሽነት እንዲኖረው አድርጋለች ማለት ነው። እቺ ጎበዝና ጠንካራ አርቲስት መስከረም አበራ በጣም ትዕግስትና የዋ የሆነች እንደሆነችም ብዙዎች እንደምናውቀው በብዙዎች ይነገርላታል ማለት ነው። እንግዲህ በጣም ደግሞ በአርቲስትም በከፍተኛ ደረጃ የተለያዩ ሰዎችን ተደንቆላታል አድንቀዋታል። ልዩ ተሰጥኦዋንም አሳይታለች። በቲያትርም ልዩ የሆነ የቲያትር ድርጊቶችን፣ የቲያትር ገጸ ባህሪቶችን በማሳየት ለብዙዎች ተደራጊ እንድትሆንና ታዋቂ እንድትሆንም በጣም ራሷን ጀግና አድርጋ አሳይታለች ማለት ነው። እንግዲህ በአብዛኛው የምናውቃት ደግሞ በስንቱ ድራማ ውስጥ ወይም ደግሞ በጣም በትዳር ውስጥ እንዴት መኖር እንዳለብን በትዳር ውስጥ አንዱ ከፍ ሲል አንዱ ዝቅማ እንዳለበት የሚያስተምር በስንቱ ድራማም በሂሩት ምንተስኖት በማለት ልዩ ስም ተሰጧት። በዛ በምሰራው ሰዓትም ሂሩት ምንተስኖት ተስኖት ዘመናዊነትን በስንቱ ደግሞ ከዘመናዊነት በደንብ እንዳልደረሰ የሚያሳይ አድርገው በደንብ የሚያስተምሩት ትዳርን ትግስት የሚጠይቅ ትዳር መልካም እንደሆነ ትዳር መተሳሰብ እንዳለብን ትዳር አንድ አካል እንደሆኑ የሚያሳይ ልዩ ልዩ ልዩ የሆነ እና የሚያጓጓ ድራማ ነው። በእውነት በስንቱ ድራማ እና ይህን የበስንቱ ድራማ ደግሞ በጣም በሚገርም የሆነ ብቃቷን ያሳየች ነው። በስንቱ ድራማ ተዋናዮች ውስጥ እንግዲህ አንዷ የሆነችው ድንቅና ብርቅ የሆነችው አርቲስት መስከረም አበራ በእውነት ሰርግሽም ስራሽም ፈጣሪ በገብቶ ይባርክልሽ። ፈጣሪ ሁሌም ከጎንሽ ነው የምንለው ና በጣም ምትገርሚ አርቲስት ነሽ። በጣም እንዳንቺ ልዩ ተሰጥቶ ያላቸውን ተሰጧቸውን ግን እንዴት መስራት እንዳለባቸው የማያውቁ ብዙ እህቶቻችን ይኖራሉ። ና አንቺ ለነሱ አርዓያ ና ምሳሌ ነሽ። በጣም ትዕግስተኛ ነሽም እንግዲህ ቀለበቱ የውሸት ነው የእውነትም እየተባባለ በብዙ ሚዲያ ሲዘዋወር ቆይቶ ይሄን ሁሉ ተቋቁመች ለዚህ ቀን ስላበቃሽ በጣም እግዚአብሔር እንኳን ለዚህ አበቃሽ ነው የምንለው በእውነት። እና አርቲስት መስከረም አበራ ሳቋና ፈገግታዋ የማትጠገብ ነው እና ሁላችንም ያው እንኳን ደሳለሽ እንኳን ለዚህ አበቃሽ ለማለት እንወዳለን ማለት ነው እንግዲህ ቤተሰቦች ዛሬ ያቀረብኩላችሁ የአርቲስት የምንወዳት የመስከረም አበራን ሽምግልና ነው ማለት ነው። እንግዲህ ሁላችሁም አርቲስት መስከረም አበራን ትዳርሽ፣ ደስታሽ ሁሌም ይዝለቅልሽ። ሁሌም ፈጣሪ የምታከብሪው የምታምኒው ፈጣሪ በ ቤትሽ በቤተሰዎችሽ ገብቶ ይባርክልሽ እንላለን። ና በጣም ምንወድሽ ምናከብርሽ መስክዬ፣ የተባረከ የተቀደሰ ትዳር እንዲሆንልሽ ከልብ እንመኛለን። ፊልሞችሽም ታይተው የማይጠገቡ ና የሚያጓጉ ናቸው። በስራሽም በትዳርሽም ፈጣሪ ይጠብቅሽ። በእውነት እንደኔ በጣም መወዳት አርቲስት ነች መስክዬ፣ ማለት ደስታሽን ያብዛው። ብዙዎቻችን አሉ በሀገራችን ብዙ አርቲስቶች ብዙ ቲያትር የሚሰሩ በጣም ጀግና የሆኑ አርቲስቶች አሉ። ሀገራችን የሚያስጠሩ በጣም ብዙ አርቲስቶች አሉ እና እነሱንም እንግዲህ ፈጣሪ ይጠብቅልን እላለሁ። ልክ እንደሷ ያሉትም በጣም እንደ መስከረም አበራ ያሉ አርቲስቶችም አሉ። ከሷም እንግዲህ ብዙዎች በጣም ሰው የማትነካ በጣም ትሁት የሆነች ነው። እንግዲህ እኔ በሚዲያም እንደምናውቀው እንደምትናገረው የምናውቀው ማለት ነው እና እንግዲህ የመስከረም አበራ ሽምግልና እንግዲህ ይፋ ሁኗል። አሁን ደግሞ በጣም ከሰርግ የሚያስንቅ ሽምግልና ነው። እንግዲህ አሁን ደግሞ ሰርግሽን በጉጉት እንጠብቃለን ማለት ነው። ይሄም ከሰርግ የሚበልጥ ነው። በእውነት እንደ እኔ አላቅም፣ ከሰርግ የሚበልጥ የሽምግልና ፕሮግራም ነው ያካሄድ። ሃይማኖታዊ ስርዓት ባለው የአባቶቻችን ትውፊትን የጠበቀ አንድ ሴት ልጅ ከማግባቷ በፊት ሽምግልና መላክ እንዳለበት ከትውልድ ትውልድ የሚሸጋገረው ሁሉ የሚያሳይ ድርጊት ነው። በእውነት ለብዙዎች የሽምግልና አላላክ አስተማሪ ነው ብዬ ነው እኔ ማም ነው ማለት ነው። በእውነት ሁላችንም ከዚህ መማር እንችላለን ማለት ነው። እንግዲህ አርቲስት መስከረም አበራ በጣም ምን ወድሽ ምናከብርሽ፣ መልካም የትዳር ዘመን እንዲሆንልሽ እንመኝልሽ አለን ማለት ነው። እንግዲህ ቤተሰቦቼ ለዛሬ ያመጣሁት ይሄን ይመስል ነበር። ቀጣይ ደግሞ በአዲስ እና አስተማሪ ቪዲዮ በሆነ እንገናኛለን። ሳብስክራይብ፣ ላይክ፣ ሼር በማድረግ እኔንም አበረታቱኝ እላለሁ። ሰላም ሆኖ፣ ቻው ቻው።